እንዳአውሮፓውያኑ የዘመን ቀመር ጥቅም 7 ቀን 2023 ሐማስ እስራኤል ላይ ከፈጸመችው ጥቃት በኋላ ቴልቪቭ በጋዛ ላይ ጦርነት ከከፈተችበት ማግስት ጀምሮ ሂዝቦላ ድንበር ዘለል ሮኬቶችንና ሚሳኤሎችን መተኮስ ሲጀምር እየተፋፋመው የሁለቱ አካላት ጦርነት 400 ሊባኖሳውያንና 120 እስራኤላውያንን የገደለ ሲሆን ለ13 ወራት የዘለቀውን ጦርነት የተኩሳ ቁም ስምምነቱ አስቁሞ ነበር። በአሜሪካና በፈረንሳይ አሸማጋ ለአማይነት የተደረሰው የእርቅ ስምምነት ሂዝቦላ ተዋጊዎቹንና የጦር መሳሪያዎችን ከእስራኤል ድንበር 30 ኪሎ ሜትር ርቀት ላይ ከምትገኘው ከሊታኒ ወንዝ ዳርቻ እንዲያስወግድ፣ የእስራኤል ወታደሮችም በጦርነቱ ከያዘባቸው ደቡባዊ የሊባኖስ አካባቢዎች እንዲወጡ የሚጠይቅ ነበር። ከዚያ በኋላ በሺዎች የሚቆጠሩ የሊባኖስ መንግስት ወታደሮች በሂዝቦላ ቁጥጥር ስር ወደ ነበሩ አካባቢዎች እንዲሰማሩ ተደርጓል። ይሁን እንጂ ከአንድ ዓመት በኋላም የእስራኤል ጦር ደቡባዊ ሊባኖስ ቢያንስ አምስት ኮረብታማ ቦታዎችን ይዞ የቀጠለ ሲሆን ከሄዝቦላ ጋር ግንኙነት አላቸው በሚላቸው ኢላማዎች ላይ በመላ አገሪቱ የአየርና ሰው አልባ አውሮፕላን ጥቃቶችን ማካሄዱ እየተነገረ ነው። የተባበሩት መንግስታት የሰላም አስከባሪ ኃይል እስራኤል ከተኩስ አቁሙ በኋላም ከሊታኒ ወንዝ በስተ ደቡብ ከ10 ሺህ በላይ የአየርና የመሬት ጥሰቶችን መፈጸሟን ገልጿል። የሊባኖስ መንግስት እና ፈረንሳይ በበኩላቸው እስራኤል በተደጋጋሚ የሊባኖስን ለዋላዊነት በመጣስ የተኩስ አቁም ስምምነት አሳሳቢ በሆነ መንገድ እየጣሰች እንደሆነና የአገሪቱን መረጋጋት አደጋ ላይ እየጣለች ነው በሚል ከሰዋል።